ጤና ይስጥልን እንደምንላችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እየቀርብ ያለው መሰለ ገብሎት ነኝ። አብራችን ቆዩ። የሂዩማን ራይት ዎችና ጽንፈኛ ዲያስፖራዎች በሀገሪቱ የሚፈጠሩ ሁከትና ግርግሮችን ለማቀጣጠል እየሰሩ መሆናቸውን የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ተናገሩ። ዶክተር ቴዎድሮስ ሂዩማን ራይት ዎች የተሳሳቱ መረጃዎችን በማቅረብ በጉዳዩ ላይ የተለያዩ አካላትን እያደናገር መሆኑን ገልጸዋል። ብሩክ ያሬድ

ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች በኢትዮጵያ የተነሱ ውከትና ግርግሮችን በተለይ ደግሞ የኢሬቻ በዓል ላይ የደረሰውን ጉዳት አስመልክቶ ሪፖርት አውጥቷል። ይሁን እንጂ የድርጅቱ የአፍሪካ ቀንድ ከፍተኛ ተመራማሪ ፊሊክስ ሆርን ይህን የሚባል ማስረጃ ያልቀረበባቸውን ውንጀላዎች በኢሬቻ በዓል ላይ በተፈጠረ ውከትና ግርግርም ሆነ በሌሎች ቦታዎች ላይ የተፈጠሩትን አስመልክቶ ባወጣው ሪፖርት አካቷል እንዳሉት በኢሬቻ በዓል ላይ የሞቱት ሰዎች በመረጋገጥና በተፈጠረ የመሬት መናድ መሆኑ እየታወቀ ከላይ የበዓሉ መ መልእክት ለማስተላለፍ ሲበር የነበረ ሄሊኮፕተር በጥይት ሰዎችን ገሏል ብሎ አንዳች አመክንዮ የማይቀርብበት የስህተት መረጃ ከጽንፈኛ ዲያስፖራ ወስዶ ማቅረብ ተገቢነት የሌለው ነው። ይህም ተቋሙ ምን ያህል እውነታን ለመፈለግ ከመጣር ይልቅ ለመወንጀል የሚጥር መሆኑን ያሳያል ብለዋል። የተቋሙ አጥኚ ቡድን በኢትዮጵያ የተፈጠሩ ተቃውሞዎች መነሻቸውን ሳያጣራ ከተገቢውም አካል መረጃ ሳይወስድ በስሚ ስሚ ባገኘው መረጃ ሪፖርት በማውጣት አለም አቀፉ ማህበረሰብን ለማደናገር የሚጥረው ጥረት ተቀባይነት እንደማያገኝም ነው ዶክተር ቴድሮስ ገለጹት። ከዚህ አንጻር ለአውሮፓ ህብረት ፓርላማ የሰብአዊ መብቶች ንዑስ ኮሚቴ የቀረበው ሪፖርት በበቂ መረጃ ላይ ያልተጠናከረ መሆኑንም አስታውቋል። በአለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን ከሀገሪቱ መንግስት የሚወጡ መረጃዎችን በበቂ ማስረጃ ውድቅ ማድረግ ሲገባው ምንም ተጨባጭ ምክንያት ሳይኖረው ማጣጣሉም ራሱን ከጽንፈኛው ዲያስፖራ ጎን ለማቆሙ ማሳያ ነው ብለዋል። የኢትዮጵያ ሶማሌ ክልል አርብቶ አደሮች በእርሻ ስራ ላይ በመሰማራታቸው ህይወታቸውን እያሻሻሉ ነው። ክልሉ በተያያዘው የምርት ዘመን 14 ሚሊዮን ኩንታል ምርት ለማግኘትም አቅደዋል። ጌቱ ላቀው የኢትዮጵያ ሶማሌ ክልል ሰፊ የእርሻ መሬት ቢኖረውም ለአመታት ጥቅም ላይ ሳይውል ቀርቷል። አሁን ግን የክልሉ አርብቶ አደሮች ህይወታቸውን ወደ አርሶ አደርነት እየቀየሩ ነው። ይህም ህይወታቸውን በእንስሳት እርባታ ላይ አድርገው የነበሩትን አርሶ አደሮች ይበልጥ ተጠቃሚ አድርጓቸዋል የእርሻ ስራ ከጀመርኩ በኋላ ህይወቴ ተለውጧል በፊት ከብቶች ነበር የማረባው ለከብቶቹ ምግብና ውሃ ፍለጋው አድካሚ ነበር አሁን ግን የእርሻ ስራ በመጀመሬ ለከብቶቹ ምግብ ከዚሁ ይጠቀማሉ ከሁሉም በላይ ግን ልጆቼን ወደ ትምህርት ቤት መላክ ችያለሁ እኔ አሁን ማሽላና በቆሎ ዘርቻለሁ። የዝናብ እጥረት ቢኖርም ጥሩ ምርት አገኛለሁ ብዬ እጠብቃለሁ። የግብርና ባለሙያዎችም ምርጥ ዘርን በማቅረብ የሙያ ድጋፍ ያደርጉልኛል። አሁን ከብቶችም እያረባው የእርሻ ስራም እየሰራው ነው። በክልሉ በ2006 2007 የምርት ዘመን 9 ሚሊዮን ኩንታል ምርት ተገኝቷል። በ2007 2008 የምርት ዘመን ግን በኤሊኖ ምክንያት የታሰበውን ያህል ምርት እንዳልተገኘ የክልሉ እርሻና ተፈጥሮ ሀብት ቢሮ መረጃ ያመለክታል። የቢሮው ምክትል ኃላፊ አቶ ጉሌድ አሊ ካህን እንደሚሉት በዚህ ዓመት ግን የተሻለ ምርት ለማግኘት ከግብዓት አቅርቦት ጀምሮ ምርታማነትን ለማሳደግ ብዙ ስራ ተሰርቷል። የግብዓት አቅርቦት እንደዚሁም ከቴክኖሎጂ ጋር የማስተዋወቅ ስራ በሰፊው እየሰራ ያለ ነው። ዘንድሮ ግን ያሰብን ያለ ነው፣ ወደ 12 ሚሊዮን ከፍ ለማድረግና የሶስት ሚሊዮን ምርት ተጨማሪ ምርት የሚገኝበት ሁኔታዎች ነው እየሰራ ያለ ነው። ምርትና ምርታማነትን በተመለከተ እስካሁን እስከ አስር ኪንታል ብቻ ነበረ በአንድ ሄክታር ላይ በተለይ ማሽላን ያመርቱ የነበሩት አሁን ግን ባለው ተጨባጭ ሁኔታ ወደ 15 የመጡበት አለ። በክልሉ ያለውን ምቹ የእርሻ መሬት በመጠቀም ሰፊ ምርት ለማምረት አርብቶ አደሩን ወደ ከፊል አርሶ አደርነት ለመቀየርም እየተሰራ ነው። ለኢቢሲ ዜና ጌቱ ላቀው ጅግጅጋ። አዲሱ ፈጣን የወባ መመርመሪያ መሳሪያ በቤተ ሙከራ ስራዎች የሚታይ የውጤት መለያየትን የሚያስቀር መሆኑን የኢትዮጵያ ሕብረተሰብ ጤና ሳይንስ ኢንስቲትዩት አስታወቀ። በኢትዮጵያም ይህንን መሳሪያ ለማስጀመር ለባለሙያዎች ስልጠና እየተሰጠ ነው።

የኢትዮጵያ ህብረተሰብ ጤና ሳይንስ ኢንስቲትዩት ፈጣን የወባ መመርመሪያ መሳሪያዎች ከተለያዩ ድርጅቶች ተመርተው ወደ ሀገር ውስጥ በሚገቡበት ወቅት ስራ ላይ ከሟላቸው በፊት የሚጠበቅባቸውን ዓለም አቀፍ መስፈርት ማሟላት አለማሟላታቸውን ያረጋግጣል። ለዚህም ከጥቂት ዓመታት በፊት ከዓለም አቀፉ የጤና ጥበቃ ተቋም ጋር በመሆን በዓለም ላይ ካሉት ሶስት ዓለም አቀፍ ፈጣን የወባ መመርመሪያ መሳሪያ ጥራት መቆጣጠሪያ ቤተ ሙከራዎች መካከል አንዱን በኢትዮጵያ መገንባት ችሏል። ኢንስቲትዩቱ በዘርፉ በተሟላ ሁኔታ አቅሙን መገንባቱ ኢትዮጵያ የወባ በሽታን ለመቆጣጠር የምታ ያደርገው እንቅስቃሴና እየተገኘ ያለው ውጤት ዓለም አቀፉ የጤና ድርጅት ኤፍአይኤንዲ ከተባለ ተቋም ጋር በመሆን ከአፍሪካ ከእስያና ከላቲን አሜሪካ ሀገራት ለተውጣጡ ባለሙያዎች አዲስ ፈጣን የባ መመርመሪያ መሳሪያ ጥራት መቆጣጠሪያ ዙሪያ ስልጠናው እንዲሰጥባት ተመራጭ እንዳደረጋት ነው የተገለጸው። ስልጠናው ልምድን ለማጋራት የሚያስችል ነው ያሉት የኢትዮጵያ ህብረተሰብ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር አማሃ ከበደ ከዚህ ቀደም ጥቅም ላይ ይውል የነበረው የጥራት መመርመሪያ መቆጣጠሪያ ውስንነቶች የነበሩበት መሆኑን ነው ገልጹት። ቀደም ብለን ስንጠቀምበት የነበረው ዘዴ ትንሽ ወሰብሰብ ያለ ነው። እዚህ ላቦራቶሪ የተሰራው ውጤት እና ሌላ ላቦራቶሪ የሚሰራው ውጤት መለያየት የለበትም። በእንደዚህ አይነት ዘዴ በምንሰራበት ጊዜ ስህተት ባይሆንም እንኳን ውጤቱ ልዩነት የማምጣት እድሉ በጣም ከፍተኛ ነው። አዲሱ ፈጣን የውባ መመርመሪያ መሳሪያ የጥራት መቆጣጠሪያ በቤተ ሙከራዎች የውጤት ልዩነት እንዳይፈጠር የሚረዳ መሆኑን ዶክተር አማሀ ይናገራሉ። የተሰራው የመመርመሪያ ዘዴ ሪኮምቢናንት ፓነል ይባላል። እንዳለ አጠቃላይ የውባ በሽታ የሚያመጣውን ተህዋስ አጠቃላይ እንትኑን ወስደን ሳይሆን የሚሰራው ከሱ ውስጥ የሆነች አንዷን ፕሮቲን እሷ ተለይታ የተሰራ የመመርመሪያ ዘዴ ነው። አሁን ይሄ ኮሜርሻሊ ነው የሚገኘው ማለት በግዥ ነው። ስለዚህ ሁሉም ላቦራቶሪዎች በዚህ በሚሰሩበት ጊዜ ሁሉም በአንድ አይነት ሁኔታ ነው የሚሰሩት፣ ውጤቱም ተመሳሳይ ነው የሚሆነው። መሳሪያው ሀገሪቱ ወባን ለመከላከል የምታደርገውን ጥረት የሚያግዝ መሆኑን የስልጠናው አስተባባሪዎች ገልጸዋል። ኢትዮጵያ ኢስ ኦን ኦፍ ዘ ካንትሪ ኢን አፍሪካ ዛት ሃዝ ዶን አ ጉድ ወርክ ኢን ሪዲዩሲንግ ማላሪያ በርደን። ኢትዮጵያ በአፍሪካ የወባ በሽታን በመቀነስ ጥሩ ስራ ከሰሩ ሀገሮች መካከል አንዷ ናት። ይህ የጥራት መቆጣጠሪያ መሳሪያ ደግሞ ሀገሪቱ የወባ በሽታን ለመቀነስ እያደረገች ያለችውን ጥረት የሚያግዝ ነው። እኛም በዚህ ስልጠና ይህንን ወደ ሌሎች የአፍሪካ ሀገራት ለማስፋፋት እየሰራን ነው። በስልጠናው ከ12 የተለያዩ ሀገራት የተውጣጡት ባለሙያዎቹ የየሀገራቸውን ተሞክሮ አቅርበዋል። በህብረተሰቡ ዘንድ ከምግብ በፊት እጅን የመታጠብ ባህል ከጊዜ ወደ ጊዜ እየዳበረ የመጣ ቢሆንም ቆሻሻን ከማስለቀቅና በሽታን ከመከላከል አንጻር እጥረት መኖሩ ተጠቁመዋል። ሪፖርተራችን አማር ተመስገን አለም አቀፍን የእጅ መታጠብ ቀን አስመልክቶ የሚከተለውን ዘገባ አጠናቅረዋል። የማንኛውም ሰው እጆች በየሰከንዶች ልዩነት ለበሽታ መንስኤ ሊሆኑ ከሚችሉ ረቂቅ ህዋሳት ጋር ለመነካካት የሚኖራቸው እድል እጅግ ከፍተኛ ነው። ጥናቶች እንደሚያሳዩት ከመመገብ በፊትና ከመጸዳጃ መልስ እጅን በውሃና በሳሙና መታጠብ የተቅማጥ በሽታን በግማሽ የመተንፈሻ አካል በሽታን ደግሞ በሩብ ያክል የመከላከል ኃይል አለው። ይሁን እንጂ በባንግላዴሽ የእጅ መታጠብ ግንዛቤንና የእጅ መታጠብ ባህልን በተመለከተ በተጠና አንድ ጥናት እጅን በውሃና በሳሙና በመታጠብ በሽታን መከላከል እንደሚቻል ግንዛቤው ያላቸው ሰዎች ቁጥር በርካታ ቢሆኑም በተግባር የሚያውሉት ግን አነስተኛ ሆነው ተ ተገኝቷል በአዲስ አበባም ሳይንሳዊውን የእጅ አስተጣጠብ ቅደም ተከተል በተመለከተ የነዋሪውን ግንዛቤ ተመልክተን ነበር ከባንግላዲሹ ጥናት ጋር ሲነጻጸርም የተለየ አይደለም ያለም አቀፉ የእጅ መታጠብ ቀን በከተማዋ በተለያዩ ዝግጅቶች ተከብረዋል በበአሉ ላይ ለታዳሚው ከቀረበው አብይ ጉዳይ መካከል ያነጋግር ናቸውን ጨምሮ በርካቶች ልብ የማይሉትን የእጅ አስተጣጠብ ቅደም ተከተል ነው የአዲስ አበባ ጤና ቢሮ ኃላፊ አቶ ግርማ አሸናፊ እጅን በወሳኝ ጊዜያት በኋና በሳሙና በመታጠብ ጤናማና አምራች ትውልድ መፍጠር የሚቻል ቢሆንም በህብረተሰቡ ዘንድ በትክክል በመተግበር በኩል በሚታ የቸልተኝነት ምክንያት በርካታ የግንዛቤ ስራ ይጠበቃል ብለዋል። ላብነትም በከተማዋ ተከስቶ የነበረውን የአጣዳፊ ተቅማጥና ትውከት ወረርሽኝ በማስታወስ መጸዳጃ ቤት ደርሶ የሚመለስና እጁንም ሳይታጠብ በአተታሞ ወደ መታከሚያ ጣቢያዎቻችን የሚመጣው የታካሚ ቁጥር እጅግ በጣም በርካታ እንደነበረ ያው ብዙዎቻችሁ የምታስታውሱት ይሆናል። በከተማችን በዋናነት በውሃ በምግብ ብክለት እንዲሁም በተለይ እጅ እንታጠብ የሚለውን ዛሬ እንደ መሪ ስናነሳ በተለይ ለእኛ ትልቅ ትርጉም አለ። እጅ በመታጠብ ቅድም እንደጠቀስኩኝ ለበሽታ መከላከያ ዋናው ወንሴ እንደሆነ እና መከላከልም እንደሚቻል በግልጽም በሕብረተሰቡ ዘንድ ግንዛቤ ለመፍጠር የተሰራው ስራ እጅግ በጣም ትልቅ ስራ ነበረ ማለት ይቻላል። ቢሮ በዘረጋው የከተማ ኤክስቴንሽን መርሃ ግብር አማካኝነትም የህብረተሰቡን ቸልተኝነት ከመቅረፍ ጎን ለጎንም መሰረታዊ የንጽህና መጠበቂያ ተቋማትን በዝቅተኛ የኑሮ ደረጃ ላይ ለሚገኙ የማህበረሰብ ክፍሎች በቀላሉ ተደራሽ እንዲሆኑ እየሰራ ይገኛል ብለዋል። በዚህ የግልና የአካባቢ ንጽህና አጠባበቅ ላይ አምሪፍ አፍሪካ የተባለ መንግስታዊ ያልሆነ ድርጅት በአጋርነት ይሰራል፣ ይህንንም አጠናክሮ ይቀጥላል ያሉት የድርጅቱ ምክትል ዳይሬክተር ዶክተር የሽጥላ ኃይሉ ናቸው። ከዓለም አቀፍ የእጅ መታጠብ ቀን ጋር በተያያዘ እጆቻችንን በአግባቡ በውሃና በሳሙና በመታጠብ ከልዩ ልዩ በሽታዎችና ከዚሁ ጋር ተያይዘው የሚከሰት ሞትን ለመቀነስ የሚያገዝ በመሆኑ ልማድ ልናደርገው ይገባል የሚል መልእክት ማስተላለፍ እወዳለሁ። ወደፊቱም ይህን አጋርነት አጠናክረን እንደምንቀጥል ጽኑ እምነት አለኝ። ዓለም አቀፉ የእጅ መታጠብ ቀን የተከበረውም እጃችንን መታጠብ ባህላችንን እናድርግ በሚል መሪ ቃል ነው። በ ሁለት ሺ ዘጠኝ የትምህርት ዘመን ወደ ዲላ ዩኒቨርሲቲ የሚገቡ ተማሪዎችን ለመቀበል ዩኒቨርሲቲው ተገቢውን ዝግጅት ማድረጉን አስታወቀም። በዲላ ዩኒቨርሲቲ ትምህርታቸውን እየተከታተሉ የሚገኙ ነባር ተማሪዎች በተያዘው የትምህርት ዘመን ጥሩ ውጤት ለማምጣት የሚያስችላቸውን ዝግጅት ጀምረዋል። ዮሐንስ ፍሳ። ሀብታሙ አባይነው ይባላለሁኝ። የአግሮ ኢኮኖሚ ሶስተኛ አመት ተማሪ ነኝ። ከአፋር ክልል ነው የመጣሁት ተማሪ ሀብታሙ አባይነህ ተወልዶ ባደገባት ሎጊያ የመሰናዶ ትምህርቱን በስኬት አጠናቁ ነው። በ27 ዓ ም ዲላ ዩኒቨርሲቲን የተቀላቀለው ልክ እንደ መሰናዶ ሁሉ የስኬት ጉዞውም በዲላ ዩኒቨርሲቲ ቀጥሏል። ኦልሬዲ ትምህርት የመማር ማስተማር ሁኔታው ተጀምሮ ይገኛል። ትምህርትም እየተከታተልን ያለ ነው። ያው ባለፉ ሁለት ዓመታት ያው ስኬት ነኝ ብዬ አስባለሁ። እስካሁን ድረስ ያው ጂፒኤ ፎር ፖይንት አለኝ አብዛኛውን ኮርሶችም ኤቻርጅ ነው እስካሁን ድረስ እያመጣው ያለሁት። በዲላ ዩኒቨርሲቲ ትምህርታቸውን ሲከታተሉ ያገኘ ናቸው። ሌሎች ነባር ተማሪዎችም በ2009 የትምህርት ዘመን አመቱን በጥሩ ውጤት ለማጠናቀቅ ዝግጅታቸውን ከወዲሁ እንዳጠናቀቁ ገልጸዋል። የመጣው ከምንጃር ሸንኮራ ወረዳ ተዛሬ ያለ ውጤት 386 ነበረ። አሁን ከዚህ እንጂሪንግ ትንሽ አዲሽናል ኮርሶች ያሉ እነሱንም እንግዲህ በደንብ አድርጊያለሁ ብዬ ተዘጋጅቼ ከዚህ በላይ ለምናምንጣት ነው የምንፈልገው። ሶስት አራት ኮርሶችን ጀምረናል እነኛ እና ያልተመደብልን መምህራ አለ፣ ግን የተመደቡ መምህራኖች ያው ጊዜያቸውን ሰዓታቸውን እየጠበቁ እየገቡ እየተማርን ነው። የዲላ ዩኒቨርሲቲ በ2009 የትምህርት ዓመት ከመቼውም ጊዜ በበለጠ ለመማር ማስተማር ሂደቱ የሚያስፈልጉ ግብዓቶችን ማሟላቱን ነው የገለጸው። ለምሳሌ በ2009 ክረምት ብቻ በክረምቱ የመጀመሪያው ሩብ ዓመታችን ከሶስት መቶ በላይ መምህራን አዳዲስ ቀጥረናል ከመማር ማስተማሩ ጋር በቀጥተኛ የተገናኙ የመማሪያ ክፍሎችን የመማሪያ ደግሞ ቁሳቁሶችን ላቦራቶሪዎችን ላይብረሪ እንዲሁም ደግሞ ሌሎች ግብዓቶችን አንድ በአንድ አውጥተን ኦልሞስት ግዢ ይፈጽመናል ከተለያዩ የሀገሪቱ ክፍል ህዳር አምስትና ስድስት ዩኒቨርሲቲውን የሚቀላቀሉ አዳዲስ ተማሪዎችን ለመቀበልም ዝግጅት እየተደረገ መሆኑ ተገልጿል። ዘንድሮ ወደ 3200 አዳዲስ ተማሪዎች እዚህ ዩኒቨርሲቲ ውስጥ ተመድበዋል። ከተለያዩ አካባቢዎች ወደ ዩኒቨርስቲያችን ይመጣሉ። ስለዚህ እንደነሱ ሲመጡ እየተሻለ የመማር ማስተማር ሁኔታ እንዲኖር ከፍተኛ ዝግጅት እያደረግን እንገኛለን። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ዮሐንስ ፍሳ ዲላ